ቴዲ ወንድማችን ምን አጋጠመው? ቴዲ ወንድማችን እንግዲህ ሰሞኑን ሞቷል ተብሎ ባልተረጋገጠ ወሬ እንግዲህ እየተዘዋወረ ነው ያለው። ቴዲ እውነት ሞቷል ወይስ እውነት አልሞተም። ይሄ ነገር ደግሞ ትክክለኛ መረጃ ደግሞ ተገኝቷል ወይስ አልተገኘም? እናም ደግሞ ብዙዎቹ ብዙ ሶሻል ሚዲያዎች ቴዲ ሞቷል በማለት እናም ደግሞ ባልተረጋገጠም ወሬ በምን ሞት በምን ሞት ምንም አልተረጋገጠም ማለት ነው። ሆኖም ግን በዚህ ሳምንት እየተናፈሰ ያለ ነገር ነው ይሄ ነገር። ፕራንክ ነው ወይስ እውነት ነው አልታወቀም። ለማንኛውም የሆነ መረጃ ወጥቷል፣ እሱንም አብረን እንፈተፍታለን ማለት ነው። አዲስ የወጣ መረጃ አለ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ቪዲዮን ከወደዳችሁ ላይክ እና ሼር እያደረጋችሁ እንግዲህ ለቴዲም ወንድማችን ነብስ ማር እያላችሁ እውነት ሞቷል ወይስ እውነት አልሞተም? ይሄ ቴዲ ወንድማችን እንግዲህ በጣም ያሳዝናል። እናም ደግሞ ለማየትም ያሳፍራልም እውነት ለመናገር ማለት ነው። ቴዲ ወንድማችን ሰሞኑን ሞቷል ተብሎ ብዙ ሶሻል ሚዲያዎች እንግዲህ በዚህ ሳምንት ውስጥ ሶሻል ሚዲያዎች እንግዲህ እያወሩ ነው ያሉት። እውነተኛ ግን ምንም እውነተኛ የተረጋገጠ የወጣ ነገር የለም። ቴዲ ደግሞ በምን ቦታ ምን ሆነ? ሁሉም ብዙ ሰው ተደናግጧል። እውነት ሞቷል ወይስ ብሎም ያመነም የላመነም ሰው አለ ማለት ነው። እውነት ለመናገር ይህ ሶሻል ሚዲያ ሁሌ ውሸታም ነው፣ ሁሌ ቀጠፋም ነው። እንግዲህ ይቀጥፋል ማለት ነው። ነገር ግን ሆኖ ግን እንግዲህ ቲክቶክ ላይም የሰሩ ነው ያሉት ማለት ነው። በዚህ አሁን ደግሞ ሌላ መረጃ ወጥቷል። ይሄም መረጃ ደግሞ የተባለው ያው ቴዲ ወንድማችን ወደ ስደት እንደሚያመራ ብዙ ቪዲዮቹንም ሲሄድ ራሱ ብዙዎቹን የመከረ ነው ያለው ማለት ነው። እንደኔ አትሁኑ አትሸወዱ በማለትም ብዙ መረጃዎችን ያቀብን ነበር። እናም ግን ሆኖ ግን አሁን ደግሞ እንግዲህ እሱ የሚኖረው ደግሞ ወደ ሳውዲ አረቢያ ሪያድ ከተማ ነው። ሆኖም ግን ሪያት ከተማ ላይ ደግሞ ባለበት ሰዓት ይሄ እንደሚባል አንዳንድ ያረቄ ነገር የሚባል የሚጠጣ ነገር አለ። እሱን ጠጥቶ እዛ ላይ ተጣልቶ ተወግቶ በጩቤ ሞቶ ነው እየተባለ ያለው ማለት ነው። ይሄ ነገር እውነት ይሁን ውሸቱን ብዙም የተረጋገጠ ነገር የለም። እነ ብሬክስም እንግዲህ ትክክለኛ ነገር ያወጡ ነገር የለም። ባለፈው የሆነ እንትን በውስቶ ነበር ማለት ነው። እዛ ላይ አይተናል እውነት ለመናገር ልባችን ሁላችንም በጣም በጣም አዝኗል። ብቻ ግን እውነት ለመናገር አንዳንዴ ስደት በጣም በጣም አንጀት ነው የሚበላ ሁኔታ። ምኑ ስደት ላይ ወጥታችሁ እንዴት ተንገራታችሁ። ቤተሰብ ደግሞ ይሄን ሐዘን ትልቅ ሐዘን ሲሰማ ደግሞ ምን እንደሚሰማ አስቡ። እውነት ደግሞ ሞቶ ከሆነ ደግሞ እንግዲህ ጽናቱን ይስጣቸው ለቤተሰቡ። ምነው እኔ ግን ምንም ውስጤ የመጣልኝ አይደለም። እውነት ሞቶ ነው እውነት ሞቶ ነው ወይስ እውነት አልሞተም? እኔ ምንም ውስጤ ምንም እውነት ለመናገር እርግጠኛ አይደለሁም። ብዙዎች ግን ያ እኔ ያናፍሱታል ማለት ነው። በተለይ በተለይ ይሄ ሶሻል ሚዲያ ለእንትን ነገር ቅርብ ነው፣ ለውሸትም ለእውነትም። በተለይ ለውሸት ነገር አገርንም ሁሉንም ለመበጠጥ ቅርብ ነው። ነገር ግን ሆኖም ግን ይሄ ነገር ቴዲ ወንድማችን ሞቷል ወይስ አልሞተም? እነ ብሬክስን እንግዲህ እንጠብቃለን። መሲም እንግዲህ ሁሳን ያለችው ማለት ነው እንግዲህ ሰላሙን እናምጣለን። እሱ ደግሞ በህይወት ይኖር ብለን ተስፋ እናደርጋለን። ግን እኔ ሳየው በጣም አሳዝኖኛ ላቸዋለሁ። ወሰላሙ አሌይኩም።